አቡ እንዴት ነህ? ይሄ ድምፅ እንዳያስደነግጣችሁ፣ ስብይ ነኛለው ገና እንደ መማር ጋድሬ ከዛ ወጥቼ ወደ ስራ ሂጄ አሁን ገና ከሰላሳ አርባ ደቂቃ ገና እንቅልፍ ሽልብ ሲያደርገኝ የቤተሰብ ስልክ ላይ አደለ ቦይ ሲያስቀምጥ ሲሆ በጣም ይቀርታል። ያው ያውቃል በምንም ሁኔታ ውስጥ ብኖር ሀቢባ ከጠራችኝ ቀስቅሱ ብዬ ከዚህ በፊት ተናግሬ ነበረና ሀቢባ ናት ሲሉኝ ነው፣ አሁን ከእንቅልፍ ነቅቼ እንትን ያልኩት። ትልቅ ደግሞ እንደ አጋጣሚ ወደ ቤት ከመግባቴ በፊት ለልጆች እያወራው ነበረና። ይህን ሰሞን ደግሞ ተነስተውባታል፣ አንዳንድ ላይ እንትኖችን ቪዲዮዎችን ቆራርጠው የኔም ልጆች እያዩ ነበርና ያው ደግሞ ተነሱባት ምናምን ነገር። በምንም ሁኔታ ግን ከእሷ ጋር እንዳለን የተባለውም ቪዲዮ ስላየሁት እኛም የተረዳንበት አንገል ስላለ፣ ግልጽም ነው ለነገሩ፣ ለመረዳት የሚከብድ ነገር አይደለም። ምክንያት ፈልገው ያው ሰው መቀጥቀጫ አይነት ነገር ሊያደርጉ ፈልገው ነው። አንቺ ደግሞ የምትሰሚ ሰው እንዳኖች ይህም ማሳያ ነው። ከፊትሽም አንዳንድ ሌላው ቢሆን አሰብኩት እና ያው በዛ ኮኑ ደሜ መራራ ነው። እንደገና ደግሞ በምንን ጣላት ነው እቺን ሴትዮ በምንን ጣላት ነው? ሁል ጊዜ ምክንያት እየፈለጉ እኔን መስደብ እኔን ለመስደብ በቃ ምክንያት ነው የሚፈልጉት። ምክንያት በቃ ምክንያት። እኔ አይዶን ነው። ይህ እዚህ ውስጥ ያላችሁም አሁን ብዙ ቁጥሮች አላ ድምፅ አይረብሽም አይደለ? ትንሽ ምንድነው→ ያ ቪዲዮ አየሁት እና ምን ነው ምንትን ስል ልጆችም ላኩልኝ። ምንድን ያደረ እየተናገረችው ሙሉ ስቲ ሙሉ ላኩልኝ ስል ምንም ግልጽ ለማን በእርግጠኝነት ታቁታላችሁ። ውስጣችሁ ንጹህ የሆነ ሰው ያንን ቪዲዮ የሰማ ያንን ድምጽ የሰማ ሰው ያለችበት መልእክት ግልጽ ለሚታወቅ ነው። እና ሆም ብሎ እሰምቸዋለሁ። ኮመንት ላይ እንትን አትበሉ። ስለዚህ ምንም የተለየ ቶን የሌለው አይደለም። አንቺ የዛ ብሔር ተውላችሁ ሌላውም ቢ እንደዚህ ብሎ እንትን ቢል የሚያስቀይም አይደለም። ሰራተኛ ማህበር ነው ብሔር ነው ወይንም ተብሎ ስራ ሰው መሆናቸው እኔ ጉራጌ ምን ያህል የስራ ሰው እንደሆነ በስራ እንደማይደራደር፣ በደስታም በሀዘንም በዝናብም በፀሐይም በሁሉም አይነት ሁኔታ ላይ ሆኖ ቢያመው እንኳን ህመሙን ችሎ ከነ ህመሙ ስራ እንደሚሄድ የጉራጌም ስራ ወዳድነት ነው የተናገርኩት። ግን አውቀው እኔም በህዝቡ ማስጠላት ስለሆነ የሚፈልጉት ሁልጊዜ ሰበብ እየፈለጉ እኔ የምናገራትን ቃላት እየሰነጠቁ በሌላ እየተረጎሙ ይናገራሉ። እኔ ደግሞ ኃላፊነትም ወስደው ከእኔ አፍ ለሚወጣው ቃል እንጂ ሌሎች ጋር ሲደርስ ለሚሰጡት ትርጓሜ እኔ ኃላፊነት አልወስድም ሰርታቸው ነው በፈለጉት መተርጎም። እኔን አያስቆሙኝም። አካውንት ቢዘጋ አካውንት ከፍቼ ይመጣል። በጣም የሚገርመው ደግሞ እንደው ምናልባት ይዛን እንትን አይደለም ካፋቸው በጣም የገማ የከረፋ ቃል የሚጠቀሙት ይህንን እንትን ለማለት የሚሞክሩ ሰዎችን ሳይ ደግሞ እጅግ በጣም የሚያሳፍር ነው። ለማንኛውም በርቺ፣ አንቺ ጠንካራ ነሽ። ቅድምም አንድ ኮመንት ሲነበብ ሰምቼ ስታነብ ሰምቼ ያለው ያ ነው በቃ። አይነው ያንቺ ፊውቸር እሺ፣ የሚታይኝ እና የማትሸበሪ ሰው ስለሆነ ማለት ነው። ስለዚህ ቀጥይ፣ በርቺ፣ እኛም አለን ከጎንሽ። ትክክል እስከሰራሽ ድረስ ለእህት ወንድሞችሽ የሚጠቅም ነገር እስከሰራሽ ድረስ እኛ አንቺን ለመርዳት ከጎንሽ ለመሆን ሁሌ አለን እና በእውነት ገና ተሚቼ ሲቀሰቅሱን እንኳን አልወድም እና ሀቢባ ናት ሀቢባ ነስሉኝ በቃ የነቃዎት እና ትንስት የምንትነው እኛው ከጎንሽም እንዳለን በዚህ ሰዓት ዳማሳየት የሚያለው በስቼኔነት ቴንኪው ሶማች ተስፍዬ ወንድሜ መከታዬ፣ ኑርልኝ፣ እጅግ በጣም አድርጌ አመሰግናለሁ። እኔ ስሳሳት ዝቅ ብዬ ይቅርታ የምጠይቅ ሰው ነኝ። ትዝ ካላችሁ አንድ ማስታወቂያ ስሰራ፣ ለመስቀል በዓል የተዘጋጀ ፓርቲ ለመስቀል በዓል ለመስቀል በዓል ፓርቲ ተዘጋጅቶላችኋል ብዬ ቪዲዮ ሰርቼ ስህተት እንደሆነ መስቀል የኦርቶዶክስ ሃይማኖትን የሚገልጽ ነገር እንደሆነ ከፓርቲ ጋር ከኮንሰርት ጋር ላያይዘው እንደማይገባ ስትነግሩኝ ትክክል ናችሁ ተሳስቻለሁ ብዬ ወጥቼ ዝቅ ብዬ ህዝቤን ይቅርታ ጠይቂያለሁ። ለምን ስለ ተሳሳትኩ። ስሳሳት ይቅርታ የምጠይቅ ሰው ነኝ። ግትር አይደለሁም። ሰው ነኝ። ልሳሳት እችላለሁ። ስህተት ስሰራ ይቅርታ ጠይቃለሁ። ያለ ስህተቴ ግን ሰዎች በጉልበት በስድብ አፀያፊ ስድብ በመሳደብ በስድብ እኔን አሸማቀው ያለ ጥፋቴ ይቅርታ አስጠይቀው፣ የስ እኛ ጉልበተኛንን እኛ የሚዲያ ባለቤት ነን፣ እኛ የፈለግነውን እየኮረከምን በአያጠፋም ይቅርታ እናስጠይቀዋለን። ኖ ቲክቶክ ይቀራታል፣ እንጂ እኔ ያላመንኩበትን ነገር ያለ ጥፋቴ ይቅርታ አልጠይቅም። ሳጠፋ ይቅርታ ጠይቃለሁ። ስሳሳት ታርሙኛላቸው፣ እታረማለሁ፣ እሰማለሁ። ያለ ጥፋቴ ግን ለጉልበተኞች እነሱ ጉልበታቸውን አቅማቸውን ለማስመስከር ብቻ ሲፈልጉ እኔ ላይ ያለ ጥፋቴ እኔን ጥፋት ይቅርታ ለማስጠየቅ ኔቨር ኔቨር። አላጠፋሁም። አንድ ነገር ለምድግ የሚያህል እኔ እንደነገርኩች ትናንትና ከምሽቱ ሶስት ሰዓት ጠዋት እስከ ጠዋቱ በኢትዮጵያ አንድ ሰዓት ድረስ መማር ጋን ያደር ነው እና እጅግ በጣም ከዚህ በፊትም እዚህ ቤት እንደጠቀስኩት ከአንድ ሺህ ስምንት መቶ በላይ የማህበራዊ ሚዲያ ተጠቃሚዎችን ስልጠና አሁን ላሰጠናል ላለፉት አምስት ዓመታት። በቅርቡ ደግሞ ከአንቺ ጋር ኮንሲስተንሲ ከብዙዎችም ጋር እንደዚሁ ይሄን የስንሰራ የነበረበት ሁኔታ ያለ እና ትናንትና ማታ ደግሞ የመማርን ምን ያህል ያላትን ብቃት እና መልካምነት ያየሁበት በቲክታኩ ላይ ሁለት የሰው ውሃ ልክ ያየሁበት ውስጥ አንዱ አንቺን እና መማር ማወቂ እና ይነው ለሰው ምን ያህል መልካምነት እንዳላችሁ የተረዳውበት ነው። ትናንትና ደግሞ ሞር መማርን በደንብ ያወቁበት ይነውም፣ በአንቺ ጋር ረጅም ጊዜ አብረን ቆይተናል። ወጥ የሆነ አቋም የማያየውበት ነው። መማርንም ያላትን ትዕግስት ያላትን መልካምነት ክፉን በመልካም የማየት ልቧንም የተረዳውበት የሰው የማህበራዊ ሚዲያ የሰው ውሃ ልክ ያየውበት ሁለታችሁ ላይ ያለውን ትዕግስት ያለውን መልካምነት ያለውን ቅን ልብነት ያየውበት ነው፣ እና በርቱ ሁለታችሁንም። እንግዲህ ምናልባት እኛ ባንከፍላችሁ ነገተ ነው ወደ ሀገር ልከፍላችሁ እንግዲህ ጽርቅና ኩነኔ ቢኖርም ባይኖርም ከፋደግነት ሳይሻይላ ይቀርብ ማለት ነው የሚባለው ስለዚህ መልካም መስራት ነው። ቢያንስ በውስጥሽ እንኳን የሆነ የሚሰጥ ሳቲስፋክሽን አለ። ኤግዛክትሊ። በርቱልን፣ ከጎናችኋል። ሌላችሁ ነው። በእውነት ኑርልኝ ወንድሜ፣ እጅግ በጣም አድርገን እናመሰግናለን። መልካምነት ይቀጥላል። ህዝቡ እያየ የሚመቸውን ይምረጥ። ሶሻል ሚዲያ ኢዝ ፍሪደም። ቲክቶክ ብፌ ነው። የተመቻችሁን አንስታችሁ ብሉ ለጤናችሁ ተስማሚ የሆነውን ለአይምሯችሁ ተስማሚ የሆነውን ሰው ተከተሉ ማለት ነው። አይምሯችሁ የሚስማማውን ለምሳሌ ብፌ ስናነሳ ለጤናችን ተስማሚ ኮሌስትሮል ያለበት ቅባት ያለው ነገር አያነሳም። ዳይት ላይ የሆነ ሰው ሰላጣ ነክ ነገር፣ አትክልት እንደሚያነሳው ሰው እንደ ምርጫው፣ እንደሚወደው ነገር እንደሚያነሳው ቲክቶክን ስትጠቀሙ እየተመቻችሁን ሰው፣ ቲክቶክ ብፌ ነው እየተመቻችሁን ውሰዱ። ለአይምሯችሁ የሚስማማ ስድብ የሚመቸው ሰው ተሳዳቢዎች ጋር አጸያፊ ስድብ የሚሳደቡ ሞልተዋል፣ እነሱን ይከተል። በጎ ስራ መልካምነት የሚመቸው ሰው እኛ ያለን እለት ይከተል። ፈታ ዘና ማለት የሚፈልግ ሰው ኮሜዲያን አሉ የሚያስቁ የሚያዝናኑ። በቃ ፍሪደም ፍሪደም። ማንም ማንንም ማጥፋት አይችልም። በነጻነት ሁላችንም ቲክቶክን ሶሻል ሚዲያን እንጠቀማለን። ህዝቡ ደግሞ ተጠቃሚ ደግሞ የተመቸውን መርጦ ይጠቀማል። ነጻነትን እንማር። እኛ ሀበሾች አምባገነን አንሁን። እኔ ምልሽን ካላረግሽ ከቲክቶክ አስጠፋሻለሁ እኔን ካልታዘዝሽ ከላይ ሚል ፕሮፋይል ካላረግሽ እንደዚህ ካላረግሽ እንደዚህ ብሔር ካላሞገስሽ እንደዚህ ብሔርን ካላጥላላሽ እንደዚህ ካላረግሽ፣ ኖ። ቲክቶክ የሁላችንም ነው። ሁላችንም በነጻነት የመጠቀም ሙሉ መብት አለ። ይህን ነጻነትን ልንማር ይገባል። ውዴ ለሚይ እናም እሷ በዩናይትድ አረብ ኢሚሬት ነው የምትኖረው። በዩናይትድ አረብ ለስራ ወደ ኢማራት መጣች። እየሰራች እያለ ያው አሁን ቅርብ ጊዜ አዲስ ሰው ተዋውቃ አግብታ ሴት ልጅ ወልዳ የሰባት ወር ልጅ አለቻት አሁን ሴት ወንድ አይዶ ነው ፆታው እንዳዘማተር ብቻ ህፃን ልጅ አላት አሁን ላይ የሰባት ወር ህፃን ልጅ። እናም ኢትዮጵያ ውስጥ ያለችው ሴት ልጇን ከባለቤቷ ጋር ተለያይታ ወደ ኢማራት ልትመጣ ስትል፣ ለቤተሰቦቿ ልትሰጣት ስትል እኔ ጋር ነው የምታድገው ልጅቷ ብሎ ወስዶ ለቤተሰቦቹ ሰጥቷቸው ቤተሰቦቹ ጋር እያደገች ነው። ሶ በዚህም ጊዜ ለበዓላት፣ ለበርዝዴይ ኦኬሽናሊ ማለት ነው ለፕሮግራሞች ብር ባስፈለገ ቁጥር ለልጅቷ ላኪ ሲሏ ትልካለች። ለበዓላት እና ለልጇ ልደቶች ከዛም ኢትዮጵያን በምትሄድ ጊዜ ባኬሽን ስትሄድ የተለያዩ ስጦታዎችን ይዛ ሄዳም ልጇንም አግኝታም ታዝናናታለች። ግን በነጻነት አይደለም፣ ፎቶ እንዳታነሳት ትከለከላለች። የሚከተላት ሰው ይልካሉ፣ ወይም እሱ አብሯት ይሄዳል። ብቻዋን በነጻነት ልጇ እንድታገኝ አይፈቅዱላትም። አሁን ቅርብ ጊዜ ኤክሷ የልጇ አባት የሆነ የገንዘብ እርዳታ ጠየቃትና ሲጠይቃት ተገደደች ለመንገር። ቅርታኔ አንተን መርዳት የምችልበት ሁኔታ ላይ አደለውም። እኔ ትዳር ይሻለው አግብቼ ወልጄ የሰባት ወር ህፃን ልጅ አለኝ ስትለው አበደ። እንዴት ታገቢያለሽ? ተለያይተዋል። ኦልሬዲ ከተለያዩ ሰባት አመታቸው ነው። እናም አበደ ቀወጠው። ልጅሽን አታይም ከዚህ በኋላ ህይወትሽን ነው ማበላሸው፣ ስትመጪ እያለ እየዛተባት ነው። ልጇም ያልሆነ ለእናት የማይባል ነገር እንድትናገር በስልክ እያደረጉ ነው እሱና ቤተሰቦቹ። እና ምን ታድርግ? የምትፈልገው በመጀመሪያ ደረጃ አንተ ደውለህ እንድታናግርላት ነው። በጸባይ በጸባይ ያናግርህላት። እምቢ ካለ ከህግ አንጻር፣ በህግ እንዴት አድርጋ ብትከስ መብቷን ማስከበር የእናትነት መብቷን ልጇን የማየት እንዴት ትችላለች የሚለው ነው። ይሄ ነው ጉዳዩ ቲንክ ዩ። ይቅርታ ይቅርታ። ተስፍሽ ከእንደዚህ አይነት ኬዝ አንድ ገጥሞ ነበረ ከዚህ በፊትና ምንድን ነው መፋታት ማለት ማለት ነው የሚል ነገር ነበረ ሲነሳ የነበረው። ሰማንያ ነበራቸው ወይ ሰማንያው ተቀደዋል ወይ ይሄ ትልቁ መሰረታዊ ጉዳይ ነው። እሱ አሁን ምን ላይ ነው ያለው? በእርግጥ እሱ ምንም ላይ ቢሆን ያ ሰማንያቸው ካልተቀደደ እስካሁን ድረስ ባልና ሚስት ናቸው ማለት ነው። እና እሱን ብታብራራልናና መርዳት ያለብን እንድንበል የሀረሯ ከፍተሽ መልስ ስጪ። እሱ እስካሁን ድረስ ሌላ ትዳር አልያዘም ግን ሰማንያ ተቀዷል አልተቀደደም? እሷ ናት ምላሽ መስጠት ያለባት። ይህን ጥያቄ አልጠየኳትም ነበር የሀረሯ እንደዚህ አይነት ሀሳብ ሲመጣ ፊቸሪ መጀመሪያ ያች ወረቀቷ ነው መጣ የምጠይቅያቸው ነገት ነገር አቡ ይሰማል ድምፅህ? አዎ ይሰማል ውዴ። ሰማንያችሁ በህግ መቀደድ እና ለመቀደዱን ነገር ሲጀመር ሰማኒ አልነበረንም ሀቡ አብረን ላይክ አንድ ቤት መኖር ጀመረን። እንደ ባልና ሚስት አብረን ኖረን ልጅ ወልደናል እንጂ በፍርድ ቤት ደረጃ ሄደን አልተፈራረምንም። ይናሱ ሁላችሁም መንደር ላይ የተፈራረማችሁት ምንም ማየት ወረቀት ባል ሚስት የሚል ነገር የለም። ምክንያቱም የቤተ ክርስቲያን ነው፣ ስላልተቀበሉት ስላልነበር ትዳሩን በሰዓቱ ምንም አይነት ሴሬሞኒ ሳናደርግ እኛ በፍቃዳችን ነበር አብረን መኖር የጀመርነው። ከዛ በኋላ ልጅ መጣ። ያው የተወሰነ ጊዜ አብረን ኖረን ሳንግባባ ስንቀር ተለያየ። ምንም አይነት ወረቀት የላችሁም፣ ምንም አይነት ወረቀት የለም። በህግ የተያዘ አይነት ወይም ደግሞ በመንደር የሚሆን ምንም አይነት የጋብቻ ወረቀት የለ ነው። አሁንስ እሱ ሲራሱ ህይወት ጀምረዋል ወይስ? ዝም ብሎ እኔ ያለው አንቺ ስትጀምሪ፣ እኔ ስለ እሱ ማቀው ነገር የለም። እስከማቀው ግን ትዳር አልያዘም። ከዛ ውጭ ፕራይቬት ላይፉን ጠይቄም አላውቅም። ሌላ ማቀውም ነገርም የለም። እንዳላገባ ግን አውቃለሁ። ለምን መሰለሽ? እንዲልልሽ ይቻልኩት ምናልባትም እኔ ልክያት ነው በእንደዚህ አይነት ነገር አለ ስትመጣ እኔ ጋ ነበር የምታርፈው እንዲ እንዲ እንዲ የሚል አይነት ነገር ስት መቼ መጪ ወደ ኢትዮጵያ ከእሱ ጋር የመገናኘቱ ማለት ለልጅሽ ብቻም ሳይሆን እንግዲህ ይገባሻል ብዬ አስባለሁ። እንደዚህ አይነት ነገር አልነበረም ወይ? ስትሄጂ እሱ ጋር አታርፊም ነበር ወይ? አትገናኝም? የመጀመሪያው መጀመሪያ ልጃችን ገና ስድስት ወር ምናምን ሆና ነበር ጥያት የሄድኩት ማለት ነው፣ ቤሩት አንድ አመት ስሰራ አልተለያየንም። የቤሩቱን አንድ አመት ተመልሼ ስመጣ አብረን ነበር። አንድ አመቱን ሰርቼ ማለት ነው። ከዛ ከቤሩት ስመጣ ነው አለመግባባቶች ተፈጥረው፣ ልጃችን ሁለት አመት እንኳን ሳይሞላት ነው የተነጋገር ነው እና የተለያየ ነው። እኔ ዱባይ ስመጣ ኦረዲ እኔ እና እሱ ተለያይተን ተማምነንበት ነው የመጣሁት። እንዳገባውም እንዳያውቅ የፈለግኩትኝ እሱ ስለላከኝ ምናምን ሳይሆን ኦረዲ ልጅቷን ለማገናኘት አይፈልጉም ስለነበር እኔ ሌላ ላይፍ አለኝ ትዳር አለኝ ምናምን ስለው ልጅቷን ማናገራችም እንዳይልኝ በሚል ፍራቻ ነው እንጂ ከእሱ ጋር የነበረኝ ነገር እንዳለቀ እሱም አምኖበታል፣ ያውቃልም ደግሞ በየመሀሉ ሲሄድ ቤተሰቦቹ ቤት ሄጄ ልጄን አይቻለሁ ምናምን እንጂ ከሱ ጋር እሱ ጋር ሄጄ ተቀምጬ ወይ ከሱ ጋር ግንኙነት ኖሮኝ አያውቅም። ከተለያየም በኋላ የሚኖረው እሷ ታጀራ መስመር ነው። አሁን ላይ ድሬዳዋ ያለ ይመስለኛል። ልጅቷ ግን ያለችው ቤተሰቦቹ ጋር ስለሆነ ወደ ቡታጀራ መስመር ነው። እንግዲህ ምን እናክዝሽ፣ ተዳኛ ስልክ ከመደወል ውጭ ነው። ምናልባት እንደዚህ አይነት ነገር የሚመጡ እንትኖች ሀቡ ባለፈው ታስታውሻለች፣ በአንዷ ጉዳይ ላይ ገጠመን ኬንትኖች ይሸፋፈኑና ከዛ ከዛን ጉዳዩ ሲኬድ መሃሉ ሊጥ የሚሆን አይነት ነገር ነው የሚሆነውና ምን ያህል ምናልባት እሱ አሁን እኔ ሰው ማስረጃ አዎ፣ አብረን ነበርን አረብ ሀገርም ተነጋግረን የላክናት። ከዛም በኋላ እየመጣች ይኸው በዚህ ጊዜም እኔ ጋር እንደዚህ ቆይታ አርፋ ደጋሚውን ስልካት እንደዚህ ነበረት ህይወታችን ትለውጥ ብዬ ልኪያት እኔ ልጅ አሳዳጊ ሁኜ ምናምናምን ነገር በኋላ ላይ እሷ የተሻለ ከኔ የተሻለ ህይወት እኔ ደግሞ ልጅ በማሳደግ ሰውነት ሲጎሰቁል ምናምን ነገር እሷ ጥላኝ ሄደች የሚሉ አማርኞች ይነሳሉ። እና እንግዲህ ምን ልንረዳች እንደምንችል ወይም ስልኩ ለሀቡላኪ ና ሀቡደኛ ትላክ የእሱንም ደግሞ ሀሳብ እንስማ የምትይ ከሆነ እዚህ ጋር ደውለን እሱንም መጠየቅ የምንችልበት ሁኔታ ፈጥራለን። ችግር የለውም። እኔም የሚፈለግኩትኝ እኔን ማናገር ስለማይፈልግ እሱ ቢያናግረኝም ከማስፈራራት ውጭ ጥሩ ቃል ስለማያናገረኝ አትሊስት እናንተ ደውላችሁ እንድታናግሩልኝ። ሌላው ነገር ደግሞ በጭራሽ እኔ እሱ አረብ ሀገር አላከኝም። አሁን ያገባሁት በህጋዊ መንገድ ነው። እዚሁ ዩናይትድ አረብ መሬት ተፈራርመን ነው ከባሌ ጋር የምኖረው። ህጋዊ ጋብቻ ነው ያለኝ ካሁኑ ባሌ ጋር። ከሱ ጋር መጀመሪያ ምንም አይነት ህጋዊ ጋብቻ የለንም፣ ግን እንደ ባልና ሚስት አብረን እኖረናል። ዱባይ ግን ጭራሽ እሱ አላከኝም። ቤተሰቦቹም አምነውበታል መለያየታችንን፣ እሱም አምኖበታል። እሱን የረበሸው አሁን እኔ የራሴ ህይወት አለኝ ማለት ብቻ ነው። ልጄን እንደ መጠቀሚያ አይቶ በልጄ ሊጎዳኝ እየሞከረ ስለሆነ አልፎ ተርፎ ኢትዮጵያ ስትመጪ እንደዚህ ያደረግሻለሁ እንደዛ ያደረግሻለሁ እያለ እያስፈራራኝ ስለሆነ እኔ ለራሴም እሰጋለሁ። እሱ ቤተሰቦቹ ያሉበት ሀገር ሄጄ ልጄን ለማግኘት እንኳን የምፈራበት ሁኔታ ላይ ነው ያለሁት። አንዴ ቤተሰቦቼን እየተናገርሽ ነው ይለኛል። አንዴ ደግሞ በቃ እኔ ስለማልፈልግ ልጅሽን ማግኘት አትችይም ነው የምባለው። በእነሱ ፍቃድ ነው ልጄን ሳገኝ የኖርኩት። ሲፈልጉ በስድስት ወር ሲፈልጉ በሶስት፣ ከደበራቸውም ደግሞ ለልጅቷ ላይ እኔ መስማት የማልፈልጋቸውን አይነት ነገር እየተነገራት እንደዚህ ነው እንደዛ ነው። አቦ ብታምኚም ባታምኚም አሁን ቅርብ ጊዜ ወንድም ወለድኩልሽ ምናምን ብዬ በጣም ደስ ብሎኝ ማለት ነው ነገርኳት። እንደዚህ ወንድም አገኘሽ እኮ ምናምን ስላት፣ እኔ ከአንቺ አልፈልግም አባቴ እንዲወልድልኝ ነው የምፈልገው ምናምን ነገር ስትለኝ፣ አይ እንደዚህ አይባልም፣ እኔም የወለድኩልሽ ልጅ ወንድም ነው ለአንቺ እኮ ጥሩ ነው ምናምን ምናምን ስላት፣ እኔ የአረብ ልጅ አልፈልግም፣ አንቺ ከአረብ ነው የወለድሽው፣ እኔ ደግሞ የአረብ ወንድም እንዲኖረኝ አልፈልግም። ይሄ ሀሳብ የእሷ እንዳልሆነ ግልጽ ነው። ማለት እንደዚህ አይነት ነገሮችን ከዚህ በጣም የባሱ የሚያስጠላሉ ነገሮችን ነው እንድትናገረኝ የምትደረገው ልጅቱ። ከዛም አልፎ ደግሞ ማግኘት እንኳን ያኔ፣ እስከ የገዛ ልጅ ለማግኘት ቀጠሮ መያዝ ነው የቀረኝ አሁን። እሱንም እነሱ ፈቃዳቸው ከሆነ አሁን፣ ይኸውልሽ ምናልባት ኢትዮጵያ መተሽ አቲ ምናምን ነገር የሚል ከሆነ እሱ ትልቁ ወንጀል ነው። ሁለተኛ አንቺ ዛጋዊ በምትዩ ነገር ከሆነ ልጅሽን የማግኘት እና የመጠየቅ መብት አለሽ። ስለዚህ የሚከለክልበት ጉዳይ አይኖርም። አሁን የሰልኩ ጉዳይ የምታነሽው ደግሞ አንቺ ደውለሽ እሱን አገናኛት ምናምን ነገር ብሎ ማስገደድም ከዚህ በፊት የነበረው የአንድ የገጠመን ኬዞች ናቸው እና ከፈለገች እሷ የምታገናኝሽ አሁን ለምሳሌ አንቺን የሚያገናኝ ሰው ከእናቷ ላገናኛት ነው ምናምን ነገር ብሎ ከአንቺ ቤተሰቦች እንዲያው ልጅሽን የሚያገናኝ ሰው መፍጠር የምችበት ሁኔታ ይፈጠራል። እሱን ቁጭ ብለ አሁን እሱ እንደተጎዳ እንደተገፋ አይነት ነገር ነው የሚያስበው ምክንያቱም ስትመጪ አሁን በእሱ አይምሮ ውስጥ ያለው አንቺ ስትመጪ መተሽ እሱ ጋር እንደምገቢ ምናምን ነገር አንቺ ሰርተሽ ስለውጠሽ እንደዚህ አይነት እንትን ነው ሀሳብ ነው የሚኖረው እና ትንሽ የተገፋው ነው ብሎ ስለሚያስብ ይሄን ነገር አላደርግም፣ የሚያስገድደኝም የለም የሚል ነገር ማንሳት ሊችል ይሆናል እና በእንደዚህ አይነት ሁኔታ ከመጣሽ ያው የምንረዳሽ ነገር ካለ እንረዳሻለን አለን። ካልሆነ ደግሞ በስልክ የምናናገርና በስልክን ችግሮች የሚፈቱ ከሆነ ስልክሽን አሁን ለሀቢባ ላኪላ፣ ወይ ለሞድድር የተባለ ለአንድ ሰው ላኪና፣ ይላኩልን እዚሁ ደውልና እንጠይቀዋለን። ይቅርታ ግን እሱ የመገፋት ስሜት የሚሰማው ሀቦ አብሮ ላለ ሰው ነው አይደል? ተስፋ ለተሰጠው ሰው የኔና የሱ ትዳር ያበቃለት ኦልሞስ ሰባት አመት ነግሬሻለሁ። ምንም አይነት ተስፋ ሰጥቼው ማላቅም ኖሮ ምንም አያውቅም። ይህንን እሱ ያውቃል። ወረዲ ሲጀምር ላይ በልጄ ሊጎዳኝ ስለፈለገ ብቻ፣ ደካማ ጎኔን ስለሚያውቀው ብቻ እንጂ በእኔ ተስፋ ኖሮት ተመልሳ እኔ ጋ ትመጣለች ምናምን ብሎ አይደለም። ሰባት አመት ትንሽ ነገር እኮ አይደለም ትንሽዬ ልጅ ጥዬ ወጥቼ እኮ አሁን በጣም ትልቅ ልጅ ነች የኛ ልጅ ራሱ ስለዚህ እኔ ተስፋ ሰጥቼው ምናምን በጭራሽ አይደለም እሱም በእኔ ተስፋ ኖሮት አይደለም ይህን እያደረገ ያለው እኔም መጉዳት ስለፈለገ ብቻ ነው እኔ እዛ ለመሄድ ራሱ አሁን ስጋት አለብኝ በዛ ላይ ነገርያት አለው ለሀቢባ እኔ ከአስራ አምስት ቀን በኋላ ኢትዮጵያ እመጣለሁ ኢትዮጵያ ስመጣ ግን እኔ ሴፍ ሴፍ እንደሆንኩ እንዲሰማኝ ይፈልጋለሁ ልጄ ላገኝ ሲሄድ ስጋት ውስጥ መሆን አልፈልግም እንድከለከል አልፈልግም። ግን አትሊስት እናንተ ቀደም ብላችሁ በስልክ ብታናገሩልኝ ከሄድኩኝ በኋላ ልጄን ከራሴ ጋር ወስጄ ቫኬሽን ነው የምመጣው። ወንድሟን ለመጀመሪያ ጊዜ ነው የምታየው። ወስጃት ቤተሰቦቼ ጋር ሳይቻት ከተወለደች እስካሁን የኔም ቤተሰቦች አይታቸው አታውቅም። ይሄን ያክል ነው እኔ የተሰራብኝ ግፍ ማለት ነው። ስለሚከለክሉኝ ስለማይፈቀድልኝ የስምንት ዓመት ልጅ እስካሁን ቤተሰቦቼ አያውቋት። ሁለት ጊዜ ረፍት መጥቻለሁ ኢትዮጵያ። ኦልሞስት አንድ ዓመት ኢትዮጵያ ኖሬያለሁ ግን እንደወስዳት አልተፈቀደልኝ። አይ ቲንክ አሰሪዋ መታባት መሰለኝ ያደረገችው። ማዳም ቤት አደለውም፣ ቤት ነው ያለውትኝ። በመሀል እንትን እያልኩ ስታደርጊ ማዳምሽ መታብሽ ሰው ቤት መሰለኝ ስሜታዊ ሰው ነው ሚዩት ያደረግኩትኝ እና ጭራሽ እኔ የምፈልገው ልጄን አሁን ሲሄድ ኢትዮጵያ ከራሴ ጋር መውሰድ። እኔ ሀረር ነው ቤተሰቦቼ ያሉት። ሀረር ልጄ ነው ስጄ ከቤተሰቦቼ ጋር አስተዋውቂ። ቫኬሽን ስለሆነ የሚመጣው ቆይቼ ምናምን መመለስ ነው። እነሱ አይደለም ሀያ ሮዝ እጂ ቫኬሽን ከኔ ጋር ላቆያት ቀርቶ፣ እነሱ ካሉበት አካባቢ ብቻዬን አንድ ኪሎ ሜትር ይዣት እንድሄድ አይፈቅዱልኝም። እኔ ደግሞ እንደ እናት ይሄ ነገር በጣም እየጎዳኝ ነው። ለአመታት ሳለቅስበት የነበረበት ጊዜ ነው። እሱ መጥቶ ሶሻል ሚዲያ አይጠቀምም ብዬሻለሁ፣ ግን በሆነ መንገድ ሰው አይቶት መጥቶ እዚች ጋር እኔ ተስፋ አለኝ ተስፋ ሰታኛለች እንደዚህ አብረን እንካለ እንዳልሆነ ደግሞ ብዙም የሚያውቁ ሰዎች ስላሉ እሱም ልቦናው ያውቃዋል ግን ለማዋሸ ፈልጎ እንኳን ቢዋሽ እኔ እና እሱ መለያየታችንን የሚያውቁ ቤተሰቦቹ የቤተሰቡ አባል ራሱ ያውቃሉ። መለያየታችንን አምነውበት ዓለም መለያየታችንን። እነሱም ለዛ ነው በልጅ ሲቀጡኝ የነበረው። ልጅሽን አታይም ከዚህ በፊት ልጅቷን ይዟት ሄዶ አታያትም ተብሎ አባቱ ለምኖት ነው መጥቶ እነሱ ቤት እንዳያት የተደረግኩት። ይዤ ሳልሄድ እነሱ ቤት እንዳያት እዛው እሱ ያለበት አካባቢ ማለት ነው አላሳይም ብሎ አሁን ግን እያደገች ስትመጣ ላይ ትወስዳለች የሚል ስጋት ነው መሰለኝ። ልጅቷ እንድትጠላኝ መጥፎ መጥፎ ነገር ብቻ ነው የሚነገራት። የምታወራው ነገር ከስምንት አመት ልጅ የሚጠበቅ አይደለም። ደስ አይልም። መቀጭራሽ ይሄ በስነስርአት ያደገ ልጅ የማያወጣው ቃል አለ አደለም። እኔ ያሳድገዋል አልክ። አሁን ትሞክርልታለ ስልኩን ወንድሜ ስናወራን ነበር ረጅም ሰዓት ልኬ ልሻለሁ ቮይሱ እና እጅግ በጣም ማቾርድ የሆነ ልጅ ነው ደስ የሚል ነው ያወራው ምንድን ነው አንድ ወንድ የሚሰማው ስሜት ተሰማኝ አለ ያው ቅድም ስትሉት የነበረው አይነት ነገር ማለት ነው እንደዛ አይነት ነገር ስሜት ተሰምቶኛል እውነት ለመናገር ከዛ ሲያልፍ ደግሞ ህፃኗ እጅግ በጣም ደሞ ፈጣን ናት የሚል ነገር አንስቶ ስለምትፈጥም በማውራቱም ላይ በጣም ጉበት ስለሆነች እናቷን ትንሽ ዲስሪስፔክት አድርጋ ነው የምታወራት። በዛን ጊዜ ህፃኗን መነይ እየተቆጣሁኝ፣ እሷ ደግሞ አንተ መክረሃት ነው ስትለይ፣ ደግሞ የባሰ ደግሞ መናዘር ጀምርኩኝ እንጂ ጨራሽ እንዴት አንድ እናት የወለደችን አመጣ የወለደችን ልጇን እንዳታይ እንዴት ተከለክላለሁ? ኤኒታይም ማግኘት ትችላለች የሚል ነገር አነሳና፣ ማንኛውም ሰዓት ማግኘት ትችላለች። ያው ህፃኗም ህፃን ስለሆነች እና ትንሽን ፈጣንም ስለሆነች እና አድሜም ጉዳይ ስለሆነ ነው አንዳንድ ቃላቶች የምትጠቀመው የሚል አይነት ነገር ነው ያነሳልኛው። ፎርዋርድ አድርጊላት ለሰው የሚያወራውን ነው። በጣም በትህትና ነው እንትን የሚለው ምናልባት እዚህ ኮመንትም ላይ አንድ ኬዝ ከዚህ በፊት ይዤ ነበረ እና ኮመንት ላይ የሚጽፉም የደወሉም ልኝም ነበረ እነሱንም ነበር ሳወራ ነበረው። እናንተ ሌላ ስራ እየሰራችሁት በግሌ ገበሬ ጉዳይ ላይ ግሩፕ ፈጥረናል። የዜናያል ቁጥር ደርሰናል የምትሉ ተደራጁ እና እሷንም አውልቻት አለው ስለሆነ ጉዳዩንም እኛ ይዘነዋል ስለሆነ እናንተ ተደራጁ እና ተከፋፍላችሁ በየእንትኑ ሳይሆን በጋራ ሆናችሁ በአንድ ስትሆኑ በአንድ ላይ መጠየቅ የሚቻልበት ሁኔታ ስለሚፈጠር ዋትሳፕ ግሩፕ የፈጠራችሁ ሰዎች አስራ ሰባት ደርሰናል የምጽ እያላችሁም ኮመንት ላይም ስትጽፉ የነበራችሁ አላችሁ፣ ለብቻም ደግሞ ምትሯሯጡ አላችሁ። በአንድ ላይ ሆኑና አንድ ላይ እንድናግዛችሁ አድርጉ። ስለዚህ በኢንዲቪጁዋል አትምጡ ለማለት ያህል ነው። እዚህ በጣም ብዙ ሰውም ስላለ አንድ ላይ ለማስተላለፍ እንዲመች ነው አይ ያ ችግር የለም። የሀረሯ ሳኒያ ነው ስምሽ፣ ስልክ ቁጥርሽ ደርሶኛል። ከሶፊ ግን ዋትሳፕ የለሽም። ሌላ ቁጥር ነው ዋትሳፕ የምጠቀመው። ሲሚ ተዘግቶብኝ ነው። ላኪላት ፕሊስ፣ ለሶፊ አሁን ናክላክ ሊ ፎርዋርድ ላደርግልሽ ነው ወይስ እዛው መሴጅ ላይ ታገኘታለሽ? ቁጥርሽ ላኪላት ከነ ኮዱ፣ ከኮድ ጋር ከአገሪቷ ኮድ ጋር ቤተሰብ ታፕታፕ ኮፒ ሊንክ እያደረጋችሁ ፕሊስ ሰብስክራይብ ማድረግ የምችሉ ሰዎች ፕሊዝ ሰብስክራይብ አድርጎ ሁለት ዶላር ብቻ ነው ሰብስክሪፕሽን። ሰብስክራይብ አድርጎ መቶ ሀያ አምስት ሰው ደርሰናል። መቶ ሀምሳ እንሙላሁ መቶ ሀምሳ እንሙላው ዛሬ ሀያ አምስት ሰዎች ሰብስክራይብ ካደረጋችሁ መቶ ሀምሳ እንሞላለን። ሌትስ ጎ የምትችሉ ደግሞ ለማይችሉ፣ አቅም ያላችሁ ደግሞ ለማይችሉ ኢንቫይት አርጎልኝ ፕሊዝ ሰብስክሪፕሽን ኢንቫይት አርጎልኝ ቴንኪዩ።

ይቅርታ የዘጋጀው ሴትዮ ጠርታ ሽንት ቤት ራ ስለነበር ሰዋል አስገባ ነው። ይቅርታ እ ይሄ ነው የቢሮዎች ቁጥር እህታችን እንትን ያልኩት ነው። ፓስፖርት ቁጥር ይሄ ነው ይሄ ነው። ደብሽ ብሰራቅም ቃላቶች ያጥረኛለን። እሺ አሁን አመሰግናለሁ። መልካም ጊዜ ሆኖላእኔነኝም መሰግን አመሰግን ተስፍዬ እጅግ በጣም አድርጌ አመሰግናለሁ። ወንድሜ ይክበርልኝ። በጣም አመሰግን ቅርታ እንቅልፍህን አተክ እስካሁን ከኛ ጋር ስለቆየክ። ኦኬ ኦፍላይን አለሳደልኝ እሺ። ሶፊ ላከችልኝ። ኦኬ